ቤተሰብ ዛሬ በጣም የሚያስደነግጥ ሰበር ዜና ነው። እውነት ለመናገር ሀይሚና ብሩኬ እንደዚህ ይሆናሉ ብዬ አንድ ቀንም አስቤ አላቅም። የእውነት እስከ ዛሬ እንደሚበሻሸቁ፣ እርስ በርስ እንደሚቀናኑ በቃ አለ አደለ በጣም የሚደብር ድርጊት ነበር ሲሰሩ የነበረ ብዙ ተመልካችን ዘዛ እያለ ነበር እና ትላንትና አንደኛ ነገር እርስ በርስ እየተሳዳደቡ ነበር ና ሀይሚ በጣም ተጻጽታ ዛሬ በጣም ትክክል አልሰራንም እስከ ዛሬ ቪዲዮ እስከ ዛሬ ጥሩ አልሰራም። አሁን ወደ ራሴ ተመልሼ ሳስብ ጥሩ እንዳልሰራው የተረዶ እያለች ነበረች። በጣም ሀይሚ ብዙ ነገር ተናግራለች። እውነት ለመናገር በጣም እውነት በጣም አዝኛ ያለው። መቼም ሀይሚና ብሩክ ይለያያሉ ብዬ ይለያያሉ ብዬ አላስብም። አይለያዩ፣ ፈጣሪ አይለያችሁም። ሰው ስላለ አይደለም ሀይሚና ብሩክ የሚለያዩ ማለት ነው እና ተስፋ ይኖረናል ብቻ የሀይሚም ልብ ተሰብሯል። የብሩክም ልብ ተሰብሮ ነው። ለመናገር ለኦዲንስ አንዳንድ ኦዲንሶች ብዙ ነገር ተናግራለች ሀይሚ ማለት ነው። መጀመሪያም ያገናኛችሁም እናንተ የነበራችሁ አሁን ግን ለመለያየት የምትጠሩ መጥፎ ቃል የምትናገሩ እያለች ነበረች ብዙ ብዙ ብዙ እስከ ቤተሰብ ድረስ ማለት ነው እና ጥሩ እንዳልሰራችሁ ሁለቱም በምን መንገድ ማስታረግ እንዳለባቸው ነው እንጂ ሁለቱም ሀይሚ ወዳችሁ ብሩኬ የምትሰድቡ ሀይሚ ወዳችሁ ብሩኬ የምትሰድቡ አላችሁ። በጣም ማለት ነው እና እኔ ብዙ ልጆችን ታዝቢያለሁ። እውነት ለመናገር ማለት ነው እንደዛ አይደረግም። ሁለቱም በምን መልክ ነው የምናስታርቃችሁ ብላችሁ ማሰብ አለባቸው እንጂ ከዛሬ ጀምራችሁ ምን አይነት አክል እነሱ እናንተ እንደታዘቡ ብቻ ታረዱ ዛሬ ማለት ነው እና ሀይሚ ወደፊት ብሩኬ በቃ ብዙ ነገር ያላቸው ልጆች ዛሬ ታፍራላችሁ ብዬ አምናለሁ። ስለዚህ እናንተ ወደ ኋላ ትቀራላችሁ። እነሱ ግን ሁለቱም ይገናኛሉ ማለት ነው። ግን እንደዛ ባታደርጉ ሁለቱን ለመታረቅ ብትሞክሩ። የእናት የአባት ፎቶ እየዘቀዘቃችሁ ብዙ ነገር እያደረጋችሁ ነበረች ብዙ ነገር እያደረጋችሁ ነበራችሁ። አሁን ግን ሀይሚ እና ብሩኬ እንደዚህ ሆኖ ሲመጡ ምን ይሰማችኋል? እውነት በጣም መዛዘኑ ሁለቱም ማለት ነው እና ሀይሚ ምን አለችው? በጣም ናፍቃኛል፣ ይቀፋኝ ያለች ነበረች እያለቀሰች። እውነት፣ ስለዚህ ሁለቱም በጣም ይዋደዳሉ ሁሉን ለመናገር ማለት ነው። ለምን ሁለቱም ኢሊ ውስጥ ተገባብቶ ነው እንጂ ሀይሚን ብሩኬን በጣም ትወዳለች፣ ብሩኬን እንደዛው ማለት ነው። ብሩኬ በጣም ከሀይሚ መለያየት አይፈልግም በዛሬ ቪዲዮ ላይ ማለት ነው። እና ስልክሽን እንዳዘግብኝ ደውልልሻለው ያለውን ነገር ነግርሻለው በቀላሉ እንደዚህ አንለያዩም እያለ ነበረ። እንግዲህ ተስፋ ይኖረናል ሀይሚና ብሩኬ እንደማይለያዩ ማለት ነው። በዚህ አጋጣሚ ብሩኬ ሁለት መቶ ሀምሳ ሺህ ገብተዋል እንኳን ደስ አለህ ብሩኬ ማለት ነው ማለት ነው ይገባል። ከዚህ ይበለጥ ማለት ነው። በቅርብ ደግሞ ሶስት መቶ ሺህ ገብታ እንደምናይክ ተስፋ እናደርጋለን። ወደፊት ሀይሚን ብሩክን ወደፊት ማለት ነው። ሀይሚ ደግሞ 250 ሺህ አስገቧት። እሷም ልክ እንደ ብሩኬ ማለት ነው። ስለዚህ ሁለቱም አይላዩ፣ ፈጣሪ አይላያቸው። ግን አንዳንድ ወዲንሶች ወደ ራሳቸው ተመለሱ። እውነት ሁለቱንም በአንድ ልብ ውደዷቸው። እውነቴን ምላችሁ፣ ይህ ሁሉ የእናንተ ምክንያት ነው። ሁለቱ ቢጣሉ እናንተ አንድ ሆናችሁ አንድ ሆናችሁ ሁለቱን ማስታረቅ አለባችሁ ማለት ነው እና ምን እንዳለችው ታውቃላችሁ? የሆን ነገር ብትሆኑ እናንተ እርስ በእርስ አትጣሉ አንድ አንዱ ሆኖ ፍቅር ሆኖ በሰው ሀገር ላይ ሆናችሁ እኔ አሁን ብሩክ የሆን ነገር ቢሆን እኔ ነው የምደርስለት ማንም አይደርስለት። ለእናንተም እንደዛ ስግደት ላይ የሆናችሁ እርስ በርስ አትጣሉ በኛ ምክንያት ስለዚህ ተዋደዱ ብላለች። አይም የሆን ደስ የምል መልእክትን የሰጣችሁ ብዙ ነገር ተናግራለች። ብሩክ በጣም ብዙ ነገሮች ተናግረዋል። ምን ለመናገር ለሁሉም አይደለም፣ ለአንዳንድ ኦዲየንሶች ማለት ነው። ብሩኬን የሆነ ነገር የሚያደርጉ ሀይሚም እንደዛ የሚያደርጉ በመጥፎ ነገር የሚያደርጉ ብሩኬ አንዳንድ ሰዎቹን ተናግረዋል። ለአንዳንድ ተመልካቾች ደግሞ አመስግኗዋል በጣም አመሰግናችሁ እናንተ ሀይሜንም እኔንም በአንድ ልብ የሚታዩ እስከ ዛሬ ከኛ ጋር ስትጋፈጡ ብዙ ነገር ስትሞክሩ የነበራችሁ ከኛ ጎን የሆናችሁ ከልብ አመሰግናለሁ ብለዋል። ሀይሜ ግን በጣም አዘዘነችን። እውነት እንግዲህ በመጨረሻ ብሩክ ስማ ሄደች ማለት ነው። ሀይሚ ማለት ነው እና ሀይሚ እና ብሩኬ መቼም አይለያዩም። ነገ ደግሞ በአዲስ ነገር ይመጣሉ ይታረቃሉ ብዬ ተስፋ አደርጋለሁ። የእውነት በጣም ነው የሚያዛዝኑ ሁለቱ ማለት ነው። ሀይሚም እንደዛ ብሩኬም እንደዛው ማለት ነው እና ሁለቱም አይለያዩም ብዬ አስባለሁ። ቤተሰብ እንግዲህ ነገ እስኪ አዲስ ነገር ይኖረናል። እግዚአብሔር ግን ለእናንተ አንዳንድ ሰዎች አንዳንድ ሰዎች ፈጣሪ ለእናንተ ልቡን አይስጣችሁም። በሰው ህይወት ውስጥ ገብታችሁ የሰውን ህይወት የምትበጠብጡ ሰዎች ፈጣሪ ልቦና ይስጣችሁ የአባት ፎቶ የእናት ፎቶ የምትዘቀዘቁ ሰዎች እግዚአብሔር ልቦና ይስጣችሁ ምን ይባላል በጣም ነው የሚደብረው የእውነት ስለዚህ ሁለቱም ማስታረቅ አለባቸው እንጂ እንደዚህ ማድረግ አልነበረባቸውም እንግዲህ ፈጣሪ ወደ ፈጣሪ ወደ ልቦና ይመልሳቸው የሚባሉ ምን ይባላል ከባድ ነው